ዛሬ ስለ ኢትዮጵያና ኤሪትሪያ ጉዳይ ለአንዳንድ ነገሮችን ማለት ይፈልጋለሁ። እንግዲህ እያያችሁ እንደሆነ ኢትዮጵያና ኤሪትሪያ የጦርነት ፕሮፓጋንዳ ጀምሯ። ኦልሞስት በኤርትራ በኩል ብዙ የጦርነት ፕሮፓጋንዳ ስወራ እያየን ነው። እንግዲህ እሱ ብቻም ሳይሆን እስከ ዩናይትድ ስቴትስ አሜሪካ መስጠንቀቂያ ወርኒንግ እስከ መላክ ድረስ ደርሰዋል። እንግዲህ የዛሬ አራት ዓመት አንድ ነገር ብዬ ነበር። በአማርኛ መናገሬን አላስታውሶ ማላቆም በአፋን ኦሮሞ ሀጤና ሀጣሬ የሚባሉ አባባል አለ። ሀጤ የተባለው ማር ወደ ገበያ የሆነ የማይሆኑ ነገሮች ላይ ማር ቀብቶ ላይ ላዩ ማር የሚያሳይ ይዞ ወደ ገበያ ይወጣል። ሌላኛው ደግሞ እንደዛው መጥፎ ነገሮች ካስር አድርጎ ላይ ላዩን ቅቤ አድርጎ በቅቤ ስም ወደ ገበያ ይዞ ይወጣል። በዛ ገበያ ልክ ድሮ እንደነበረው የማቴሪያል ኤክስቼንጅ እንጂ የካረንሲ ሲስተም አልነበረም። በዚህ ማቴሪያል ኤክስቼንጅ የማይሆን ነገር ነገርን ላይ ላይ ማር ቀብቶ የመጣ እንዲሁም ላይ ላዩን ቅቤ ቀብቶ የመጡ የመጣ እርስ በእርሳቸው ሊቀያየሩ ይነጋገራሉ። እንግዲህ ባለማሩ በቃ በማይሆን ነገር ላይ ላይ ማር ብቻ ቀብቼው ቅቤል ሊወስድ ነው ብዬ ብሎ ይደሰታል። ባለቅቤው እንደዛው ሁለቱም የሰሩትን ያውቁታል። ሁለቱም ወደ ቤት ሲመለሱ ያሰቡት ሳይሆን የሁለቱም ተቃራኒ ነው። ሀጤና ሀጣሬ ተባሉ። ሀጤና ሀጣሬ ማለት በጣም ብልጥና ብልጣብልጥነት እንደማለት ይመስለኛል። የኢሳይያስና የአብይ ግንኙነት የሀጤና የሀጣሬ ግንኙነት ነው ብዬ ነበረ። በእርግጠኝነት እንዳልኩት ነገሩ የሆነ የራሴን ንግግር እውቅና ለመስጠት አይደለም። ነገሩን ስለሚረዳ ሌሎች ነገሮችን እያልን የነበረው ሁሉ ሆኗል። እኔ ፕሮፌት አይደለሁም፣ ያልኩት በሙሉ ሆኗል። እኔን የሚከታተሉ ያቁታል። እስፔሻሊ በአፋን ኦሮሞ ምንድን ነው የኢሳያስና የአብይ ግንኙነት የአጤና የሀጣሬ ነው ከተባለ መጨረሻ ላይ ሀጤና ሀጣሬ ወደ ጦርነት መግባታቸውም ይታወቃል። ይሄ ግልጽ ነው። ግን አንድ እውነታ ደግሞ የሚነግራችሁ ነገር አለ። ከዚህም ያለፈ ማለት ነው ኢትዮጵያና ኤሪትሪያ ወደ ጦርነት መግባት ያስፈልጋቸዋል ወይ? ከመሰ ከስር መሰረቱ አያስፈልጋቸውም። ኢትዮጵያ የባህር በር ያስፈልጋታል ወይ? መቶ ፐርሰንት ያስፈልጋታል። 100% በክራይ ሳይሆን ኢትዮጵያ የባህር በር ማግኘት አለባት። ትልቅ አገር ነው። በጣም ብዙ ህዝብ ነው። ዓለም ላይ አሁን ቶፕ 10 ውስጥ ገብቷል። በህዝብ ብዛት ኢትዮጵያ አስረኛ ደረጃ ይዟል። በአሁኑ ጊዜ ይህ ትልቅ አገር ነው፣ ሌሎችም ይጠቀማሉ። ስለዚህ የባህር በር ጉዳይ ላይ ብዙ ስህተቶች ተሰርተዋል በኢትዮጵያ ታሪክ ውስጥ። በኢትዮጵያ ታሪክ ብዙ ስህተቶች ሰርቶታል ያለፉ ሰዎች። ስለዚህ ለኢትዮጵያ ያስፈልጋል፣ አዎ ያስፈልጋል። መገኘት ያለበት በጦርነት ነው አይደለም፣ በሌላ ነገር። ካልተቻለ ግን ኢትዮጵያ የሚችለውን ሁሉ አድርጎ ማግኘት ግን አለበት። በዚህ ነው ያምናለሁ፣ በዚህ ያምናለሁ። ስለዚህ ኤርትራ እየተጠቀመ አይደለም፣ የራሱን ባህር በር የሚጠቀመው አለ። ልክ በእጁ ዝም ብሎ ይዞ አይጠቀምም፣ አይሰጥም። ነገሩ የኤርትራ ነው ባንልም በስህተት ተደርጓል፣ ተሰጥቷቸዋል። ከዚህ የተነሳ የዚህ ጉዳይ ወዴት ይሄዳል ብትሉ የኤርትራ መንግስት ግትርነት ስታዩ ወደዛ የመሄዱ ጉዳይ አይቀርም። አይኖ የኢትዮጵያ መንግስት የሰራው ስህተቶች ሊኖሩ ይችላሉ። ያለፈው ስህተት እያሰብን አይደለም፣ እሱ አስፈላጊ የለም። ፖለቲካ ውስጥ ይለዋወጣል። ፖለቲካ በተለይ ሆርን ኦፍ አፍሪካ ፖለቲካ ስለሚለዋወጥ ትላንት እንዲህ እንደዚህ የሚባል ነገር አይሰራም። የፎሬን ኢንቬደር ከመጣ የውጭ ጠላት ከመጣ ኢትዮጵያኖች የሚያስፈልጋቸው አንድ መሆን። እንደዚህ አይነት ጫወታ፣ የውስጥ ለውስጥ የእናንተ ብሔር ችግር፣ የእናንተ ምናምን የሚባለው አይሰራም። የውጭ ጠላት ሲመጣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ኦሮሞ ነህ፣ አንተ ጉራጌ ነህ፣ አንተ ከለ የሚባለው አያውቅም፣ ቢያውቅም ሊጠቀምብን ነው እንጂ ልጠቅም አይደለም። በዚህ ጉዳይ ላይ እንግዲህ ኢትዮጵያኖች መረዳት ያስፈልጋቸዋል። የውጭ ጠላት ላይ አንድ ነገር ህዝቦች አንድ መሆን እንዳለባቸው ግልጽ ነው። አንድ እውነት አግል ልንገራችሁ። እዚህ ነው የኢትዮጵያና የኤርትራ ጦርነት እውነትም፣ የኢትዮጵያና የኤሪትሪያ ነው የሚሆነው ቢጀምር ማለት ነው ወይስ ሌሎች አካላት በጀርባው አሉ? የኢትዮጵያና የኤርትራ ጦርነት የሚጀምር ከሆነ የሁለቱ አገራት አጀንዳ ነው ወይስ ሌሎች አካላት በጀርባ አሉ? እንማልከተው አንድ የኢትዮጵያ መንግስት በሶማሌላንድ ጉዳይ ያደረገውን የተከታተላችሁት አይታችሁታል። በሱ ጉዳይ ሁለቱም ሄዶ የሰላም ስምምነት የተፈራረሙት አንካራ ተርኪ ነው። ተርኪ ማነች? ይህን በኢንተርናሽናል ኔሽን ውስጥ ማወቅ ያስፈልጋል። ተርኪ ማለት ትልቅ ኤምፓየር በአንደኛ ዓለም ጦርነት ያጣች ትልቅ ኤምፓየር ማለት ኦቶማን ተርክ ኤምፓየር ማለት መካከለኛው ምስራቅን ኖርዝ አፍሪካን ኢቨን ኢንፍሉዌንሳቸው እስከ ሆርን ኦፍ አፍሪካ እና መካከለኛው ምስራቅ በሙሉ ተቆጣጥሮ የነበረ ለአራት መቶ ዓመታት ያን አካባቢ አረቦችን ሁሉ የገዛ ትልቅ የካሊፌቶች ኤምፓየር ነው የነበሩት። ያ ብቻ አይደለም። እስከ ኢስት ዩሮፕ ኦርቶዶክስ የሆኑ በሙሉ ገዝቶ የነበረ። እነሱ ቀድሞ ነው የወጡት። በኋላ አረቦች ግን በአንደኛ ዓለም ጦርነት በብሪቴን በእንግሊዝ ማለት ነው እንግሊዝ በምንለው ነፃ የወጡ ተርኪ፣ በዛ ምክንያት ትልቅ ኤምፓየሩን ያጣና ከዛ በኋላ ሀገር ደካማ ሀገር ሆኖ ወደ ራሱ የተመለሰ ሀገር ነው። ያ ብቻ አይደለም። አሁን ያለው የተርኪ መንግስት የኢስላሚክ ፓርቲ ነው። አገሩ የኢስላም መንግስት ባይባልም የኢስላሚክ ፓርቲ ነው አሁን አገሩን እየመራ ያለው። ይሄ ኤርዶጋን የምትሉት የመጨረሻ አክራሪ ኢስላም፣ እሱ ብቻም ሳይሆን የራሳቸውን ኤምፓየር ለመመለስ የኦቶማን ተርኪ ኤምፓየርን አሳባቸው ውስጥ አለ። ለዚህም ደግሞ ኔቶ አባል ስለሆኑ ኔቶን ተጠቅመው እንግዲህ ተርኪ ኔቶ አባል እንዴት እንደሆነች ታሪክ ታሪኩ ሁሉ ይነግራችኋለሁ ጊዜ ካገኘው። ኔቶ አባል በመሆኑ ኔቶ ማለት በዓለማችን ትልቁ የጦርነት ተቋም ነው። የኔቶ ማለት በጣም ትልቅ ነው። ዓለም ላይ በቴክኖሎጂም፣ በኢኮኖሚም፣ በሁሉም ነገር ሞልዛን ከሰላሳ ሀገራት በላይ ያካተተ ዩናይትድ ስቴትስ በውስጡ ያለ ትልቅ ተቋም ነው። ተርኪ የኔቶ አባል ነው። የኔቶ አባልነቱን ተጠቅመው ሚሊተሪውን እየገነባ ነው። ሚሊተሪውን የሚገነባ ደግሞ ቀድሞ የነሱ ኤምፓይር የነበሩ ቦታዎችን የመቆጣጠር ፍላጎት እንዳላቸው ብዙ መረጃዎች አሉ። ብዙ መረጃዎች አሉ። የቀድሞ ኤምፓይራቸው ስንል ደግሞ ሆርኖ ኦፍ አፍሪካ ኢትዮጵያን ይጨምራል። አስራ ስድስተኛው አስራ ስድስተኛው ክፍለ ዘመን የሚባለው የጦርነት ይሄ የአህመድ ግራኝ የምናምን የምትሉት ጦርነት እኮ የቱርኮች እና የኢትዮጵያ ጦርነት ነው። ምንም እኮ ግልጽ ነው። የእስላሚክ እና የክርስቲያን ብለው የተረጎሙት እነሱ። ግልጽ በግልጽ ብናወራ የተርኪሽ ኢምፓየር ኢትዮጵያን ለመቆጣጠር ያደረገው ጦርነት ነው። በሱ ምክንያት ነው። ዛሬ ሐረር ላይ ብታዩት ይሄ ሐረር ሀደረ የሚባለው ሕዝብ እኮ ባግራንዴ ተርኪ ነው ብለው ያምናል። ተርኪ ደግሞ የራሴ ነው ብሎ ቆንስላ የከፈተበት ሁኔታ ነው ያለው። ሀረር ላይ ብቸኛ ሀረር ቆንስላ ያለው ሀገር ማን ነው? ተርኪ ነው። ተርኪ ነው ትልቅ ኤምባሲ በልዩ ሁኔታ ሶማሊያ ውስጥ የገነባ ተርኪ ነው። ተርኪ ነው። ለምንድን ነው የሶማሊያው ፕሬዝዳንት የምትሉት ሀጂ የኢስላሚክ ሀጂ ለምንድን ነው ወደ ተርኪ መሄድ የፈለገው በኢትዮጵያ ጉዳይ ወደ ኢጅፕትና ወደ ተርኪ ነው ሄደው። ለምንድን ነው ተርኪ ሜዲያ ያስፈልገው? ብዙ ነገሮች ጀርባው አሉ። ኢትዮጵያም ለምንድን ነው ተርኪን እየመረጠችው የሚሉም ልነግራችሁ ፈልጋለሁ። ኢትዮጵያ ተርኪ ላይ ልዩ ትኩረት ሰጥታ መስራት ከጀመረች ኦልሞስት ወደ ሃያ ምናምን ዓመት ሊሆን ነው። አሁን ልዩ ትኩረት የተሰጠበት አንዱ ምክንያት የኢኮኖሚ ጉዳይ ነው። ኢኮኖሚካሊ ኢመርጂንግ ኢኮኖሚ ስለሆነ ቅርበትም ስላለው በጣም ብዙ ነገሮች የሚገቡት ከተርኪ እንደሆነ ይታወቃል። እስፔሻሊ የምግብ ዘይቶች፣ ይሄ ልብስ ሞር ኳሊቲ የተባለው ልብስ፣ ብዙ ነገሮች፣ አንዳንድ ማሽኖችም የሚገቡ ከተርኪ እንደሆነ ግልጽ ነው። የኢኮኖሚ ትስስሩ በተጨማሪ ግን አንድ ምስጥር፣ ብዙዎቹ የማይረዱት ምስጥር አለ ተርክ ተርኪ ኢጅፕትና እና አንዳንድ ሀገራት አሉ። እኛ የኢስላሚክ ዓለም መሪ ነን ብሎ ውድድር አላቸው። ኢራንም በራሱ በኩል አለ። እሱ ሺያ ነው። እነዚህ ግን ሁለቱም የሱኒ እስላሚክ ሀገራት እኔ ነኝ ለኢስላም ብዙ ውለታ የዋልኩት ስለዚህ የዓለም መሪ ነን የኢስላሚክ ወርድ ላይ ብሎ የሚያስብ ታርኪም ኢጅፕትም አለ። እንደዚህ ስለሚያስቡ እርስ በርሳቸው እንደ ጠላት ነው የሚታዩት። አይዋደዱም። ተርኪና ኢጅፕት ሊቢያ ውስጥ በተቃራኒ ሆኖ እየተዋጉ ነው። የተቃራኒ ተቃራኒ የሆኑ ሁለት ቡድኖችን ተርኪ የምትደግፈው ኢጅፕት የምትደግፈው ጋር እየተዋጋ ነው። አንዱ ይሄ ነው። ስለዚህ ኢትዮጵያ በሁሉ በቀጥታ ሮጣ እዛ ነው የሄደችው። ይሄ ጥሩ ዲፕሎማሲ ስራ ነው፣ ጥሩ ዲፕሎማሲ ስራ ነው ማለት ይቻላል። ለጊዜ አንዱ ይሄ ነው፣ ትልቁ ቅርርቡ ማለት ነው። ሌላ ሌሎቹ ሀገራት የኢትዮጵያ እርስ በርስ ጦርነቱ ምክንያት ኢትዮጵያ ላይ ማይቀቡ እንኳን ባይጥሉ የዊፖን የምናምን የመሸጥ የእርዳታ ክልከላ ባደረጉበት ጊዜ ለኢትዮጵያ መንግስት ድሮኖችን የሸጠ ብቸኛ ሀገር በግልጽ ማለት ነው። በግልጽ ባልሆነው ሌላ ሀገር አለ። በግልጽ ግን ተርኪ ነው። ተርኪ ድሮኖቹን ለኢትዮጵያ መንግስት ሽጠዋል። የኢትዮጵያ እርስ በርስ ጦርነት ውስጥ ተሳትፎ ነበሩ ማለት ነው። ስለዚህ አሁን ኢትዮጵያና ኤርትራ መካከል የሚደረጉ ነገሮች ላይ በጀርባው ታርኪ እንደሚኖር አያጠራጥርም። ሳውዲ አረቢያ እንደምትኖር አያጠራጥርም። ዩናይትድ አረብ ምሬት እንደምትኖር አያጠራጥርም። ሌሎቹ እስላሚክ ካንትሪስ የምንላቸው በጀርባ እንደሚኖሩ አያጠራጥርም። ግልጽ ነው። ሀሳባቸውና አላማቸው ምንድን ነው? ኢትዮጵያን መደገፍ ነው? ኤርትራን መደገፍ ነው? የራሳችሁ ሌላ አላማ አላችሁ የሚለውን ለማወቅ ምን ምን እንደሚፈልጉ የማቆር ነገር ልነግራችሁ እችላለሁ። እንዴት ነው እንደዛ የሚሆነው ምትሉ አንድ የተርኪና የሳውድ አረቢያ ኮምፒቲሽን አለ። ተርኪ ለአራት መቶ ዓመታት አረቦችን ስሌቭ አድርጋ ስትገዛ አረቦች እንቅስቃሴ ያኔ ዌስት እስፔሻሊ ብሪቴን እንደ ፍራንስ አደራጅቶ እንቅስቃሴ አድርጎ የተርኪ ኢምፓየር ወደቀ። ዛሬ ደግሞ ሳውድ አረቢያ እና ገልፍ ካንትሪስ የምንለው በሙሉ ትልቁ አታችመንታቸው የሚራቡ አለም ነው። ከሚራቡ አለም የምትለዩበት ምንም ምክንያት ምክንያቱ ኢኮኖሚክ አታችመንቱ ነው። ያሳደጉ የአሜሪካ ፍላጎት በመጠበቃቸው ነው ያደጉት። አሜሪካ ጋር በሰሩት ስራ ፔትሮ ዶላር የምንለው ነዳጃቸውን በዶላር እንዲሸጡ ተፈቅዶላቸው በዶላር ብቻ እየሸጡ በዛ ዶላር ደግሞ የተለያዩ ቢዝነስ እየሰሩ ቴክኖሎጂውን ደግሞ የሚራቡን ቴክኖሎጂ እየወሰዱ እየገዙ በዛ ኢኮኖሚክ ትስስር ነው ከፍተኛ የሆነ የኢኮኖሚክ ትስስር እና የአሜሪካ እና የእንግሊዝ የሚራቡ አለም ፕሮቴክሽን ነው እንዲያደረጋቸው ያደረጋቸው። ይሄም እነሱም ያውቁታል። ተርኪ የኔቶ አባል ቢሆንም የምታመን ሀገር አይደለም። የምታመን ሀገር እንዳይሆን የሚያደርጉት ነገሮች አንዱ የኢምፓየር ፍላጎቱ አለ። ሁለተኛ ይህ ከኢስላሚ ጋር ያለው ትስስር ከፍተኛ ነው። እሱ ብቻ ሳይሆን ለተርኪ ለምሳሌ አውሮፓ ዩኒየን ለመሆን ብዙ ነገሮች ነው የሰሩት። አውሮፓ ዩኒየን አልተቀበላቸው። ምክንያቱም ተርኪ ማለት ክርስቲያኖች ላይ ጀኖሳይድ እየፈጸመ ሀገር ነው በታሪክ ውስጥ የአርሜኒያ ክርስቲያኖች ላይ ሁለት ሚሊዮን ክርስቲያኖችን በአንድ የገደለ በጣም ብዙ ጂኖሳይድን ብዙ ነገሮችን ክርስቲያኖች ላይ ያደረገ የመንግስት እንደሆነ ግልጽ ነው። ስለዚህ አውሮፓዊውን አልተቀበለም። ኢቨን ተርኪ እኮ እስከ አልፋቤታቸውን ሁሉ ቀይሮታል እኮ ወደ ላቲን ያለም የኔቶ አባል ግን አገኙ። የኔቶ አባል ያገኙበት ትልቁ ምክንያት የእነሱ ሎኬሽን ለመካከለኛ ምስራቅ አስፈላጊ ከመሆኑ በተጨማሪ ራሻ ጋር ያላቸው ድንበር እንዲሁም ደግሞ 1950s ሲጋበዙ ወደዛ ኮሚኒዝም የራሻ የሶቪየት ህብረት ኮሚኒዝም ስለነበረ ኮሚኒዝምን ለማዳከም ኢስላም የሆነችው ነገር ተርኪ ተቀበሉ በኔቶ። ምክንያቱም ኮሚኒዝም ከፍተኛ የሆነ እንቅስቃሴ ሲያደርግ ነበር፣ ሶቪየት ዩኒየን በዛ ጊዜ ሶቪየት ዩኒየን እቺ የፈረሰችው የኢስት ኤውሮፓ ሀገር እና ዩጎስላቪያ አይነቱ ብዙዎቹ የሶሻሊስት ሀገራት ስለነበሩ እነዛ የኮሚኒስት ሀገራት በጣም እንዲበዙ ስለሚያደረግ ተርኪን በዛ ደግሞ ከነሱ ጋር ትስስል ልትፈጥር ስለምትችል በዛ ምክንያት ተርኪ ወደ ኔቶ እንድትገባ እና የሚራቡን አለም ሪሌሽን እንድታደረግ ነው የተደረጉ። ለተርኪ ትልቅ ጥቅም ነው ያመጣው። ተርኪ ኔቶ ባይገባ ኑሮ ኢንቨድ ይደረጋል እንደ ሌሎቹ በነ ሶቪየት ዩኒየን በሌሎቹ ማለት ነው፣ በራሻ ኢንቨድ ሊደረግ ይችል ነበር። ኢቨን በቅርብ ጊዜ ራሱ ራሻኖች ሊወጉት ይችሉ ነበር። ግን ኔቶ አባል በመሆኑ ብዙ ፕሮቴክሽን ነው ያገኙ። ቴክኖሎጂ አግኝተዋል፣ ፕሮቴክሽን አግኝተዋል። ይህ ትልቅ ጥቅም ነው። የሚራቡ አለም ደግሞ የኮሚኒስት ቁጥርን ከመቀነስም አልፎ ይሄ አስፈላጊ ሎኬሽኖቹ ወደ መካከለኛው ምስራቅ የሚወስደው የኔቶ መንገድ ቀላል የሚያደርገው ቺፕ ወይ ማለት ነው። ሌላ መንገድ የለም ማለት አይደለም፣ ሌላ መንገዶችም አሉ። በቺፕ ወይ ቺፕስት በሆነ ወይ በቱርኪ ይጠቅማል ማለት ነው። ስለዚህ ቱርኪ ኔቶ ውስጥ በቁጥር ወታደሩ ማለት ነው። በቁጥር ከሆነ ካየነው ፓብሊካል እንግዲህ ሪፖርት ከተደረጉ ነገሮች ሁለተኛ ነው። የአሜሪካ ቀጥሎ በብዛት በብዛት በቴክኖሎጂ አንድለውም። በቴክኖሎጂ የሚራቦቹ በከፍተኛ ሁኔታ ይበልጡታል። ቱርኪ የማያገኘው ብዙ ቴክኖሎጂዎች አሉ። ያልቻለ ብዙ ቴክኖሎጂዎች አሉ። ኢቨን በቴክኖሎጂ እነ ኖርዌይ እነ ስዊድን ራሱ በከፍተኛ ሁኔታ የሚሰሩት መሳሪያ ከቱርኪ ብዙ በቴክኖሎጂ ያላቅ ነው። ስለዚህ አሁን ያልኩት ጦርነት ውስጥ ምንድነው እንግዲህ ሳውድ አረቢያ እና ታርኪ መካከል ኮምፒቴሽኖች አሉ። ስለዚህ አሁን ኢትዮጵያ ውስጥ የሚደረጉ ኢትዮጵያና ኤርትራ መካከል ነገሮቹ ቢነሱ ታርኪ ሞር ወደ ኢትዮጵያ የመሆን ነገር ምክንያቱ ታርኪ ትልቅ የኢኮኖሚክ ኢንትረስት አላት ኢትዮጵያ ውስጥ። በጣም ብዙ እቃውን የሚገዛ ኢትዮጵያ ነው፣ ትልቅ ህዝብ ነው። ስለዚህ በዛ በኩል ጥቅማቸውን ለማስጠበቅ ኢትዮጵያ ጋር እንደሚሆኑ ብዙ ኔ አያጠራጥረኝም። ዩናይትድ አረብ ሚሬት በዛው መጠን እሷም ኢትዮጵያ ጋር እንደምትሆን ወደ ኢትዮጵያ ሀሳቧ እንደሆነ ምክንያቱ ትልቅ ህዝብ ስለሆነ፣ ይህ ትልቅ ህዝብ ደግሞ ትልቅ ንግድ ነው። ህዝብ ቁጥር ራሱ እኮ ኢኮኖሚ ነው፣ እኛ ስለማናውቀው ኢኮኖሚ በብዛት። ስለዚህ ያም ጥቅም ስላለ የራሷ የኢኮኖሚክ ትስስርም ስላደረገች ዩናይትድ አረብ ምሬትን ከኢትዮጵያ መንግስት ጎን መሆኗ የማጠራጥር ነው። ለየት የሚያደርገው ግን የሳውዲ አረቢያ ነው። ሳውድ አረቢያ ሌላ መንገድ ነው የምትለው። የሳውዲ አረቢያ ሳውድ አረቢያ ሌላ ቀርቶ ከዩናይትድ አረብ ምሬት ጋር የተለያየ መንገድ ነው የሚሄዱት። ዩናይትድ አረብ ምሬት ኢስላሚን ከሚዋጉ ሀገራት አንዱ ናት። የኢስላሚን ፕሮብሌም ታቋለች። ዩናይትድ አረብ ኤሜሬት በጣም የሚገርማችሁ ነገር ለየት ባለ ሁኔታ አካባቢ ያለውን ኢስላማይዜሽን ከሚዋጉት ሀገራት አንዱ ናት። ለምን? የነሱ ዜጋ በጣም ጥቂት ፐርሰንት ነው። የሌላ አገር ዜጋ ነው ሀገራቸውን ያሳደገ፣ ይሄንን ያውቁታል። ሳውዲ ደግሞ ከዛ ለየት የሚያደርጋት፣ ሳውዲ የስቲል አልለወጠችውም ከኢስላማይዜሽኑ ጋር ሞዴርናይዜሽን አብሮ እንዲሄዱ የማድረግ አመለካከት አላት። አብሮ ሞዴርናይዜሽንም ይቻላል መዝፈኑም፣ ዳንሱም ይቻላል ኤቭሪቲንጉ ይቻላል ያም ይቻላል የሚል አመለካከት ስላላት ልዩነት አላቸው እዛች ጋር ማለት ነው። ከሱ በተጨማሪ የኢኮኖሚክ ኢንትረስቷ የሳውዲ አረቢያ ማለት ነው፣ የኢኮኖሚክ ኢንትረስቷ ይሄ የዩናይትድ ኪንግ ዩናይትድ አረብ ምሬቶች አልፈዋታል። በብዙ ነገር ያን ታውቀዋለች ስለዚህ ነዳጅ ደግሞ ሊቀጥል እንደማይችል ታውቀዋለች ነዳጅ ሜይቢ በ2035 በ2040 ነዳጅ አስፈላጊነቱ ሊቆም ይችላል አለም ላይ ይህን ስለምታውቀ ነገሮቹን ወደ ሰርቪስ ቢዝነስ እና ወደ ቱሪዝም የመለወጥ አካሄዶች ብዙ ይታያል በሳኡዲ በኩል ማለት ነው ከዚህ የተነሳ ሌላ ደግሞ ሳውዲ ያላት የኢስላሚክ ወርልድ ባላንስ የመጠበቅ ሌሎቹም ብትቃወሚም ማለት ነው ሞር ከኢጅፕት ጋር ደግሞ የመሆን ኢጅፕት ጋር የሚሆኑበት ትልቁ ምክንያት ኢጅፕት እንግዲህ የኢጅፕት ማለት የኢስላሚክ ሚሞሪ ነው። ትልቁ የጽሁፎች ኢስላሚክ ወርልድ ውስጥ የምናያቸው ብዙ ነገሮች የተሰሩት ኢጅፕት ውስጥ ነው፣ ኢንክሉዲንግ ዛሬ የሚነበበው ቁራን ጨምሮ። ብዙዎቹ ቁራን ሳውዲ አረቢያ ተጻፈ ይመስላችኋል ሱዳን ቁርአን የተጻፈው የዛሬ የምንነበበው ቁርአን የተጻፈው ከ1917 እስከ 1924 በተሰራው ኪንግ ፎዋድ ፕሮጀክት ነው። በኢጅፕት ውስጥ በካይሮ አልአዛር ዩኒቨርሲቲ የሚባለው የኢስላም ዩኒቨርሲቲ ውስጥ በጣም ታዋቂ ነው። ቶፕ ካሉት አንዱ ነው። በዛ ነው የተጻፈው። ብዙ ነገሮቹ ጽሁፎቹን የሚታቸው ኢስላምን ሼፕ በማድረግ የምትታወቀው ኢጅፕት ናት ከሳውዲ በላይ። ምክንያቱም ኢጅፕት የትምህርት ታሪክም ስላላት ማለት ነው። ከዚህ የተነሳ ሳውዲዎች ኢጅፕት ጋር የመሆን ነገሮቹ ብዙ እንደሚታይ አያጠራጥርም ማለት ነው። እሱ ነገር አለ። ስለዚህ ሜቢ ሳውዲ ያን የኤሪትሪያን ፖርት የአሰብን ፖርት መውሰድ ምናምን የሚሉ ሪፖርት ያደረጉ አካላት አሉ። በሳውዲ በኩል የተረጋገጠ አይመስለኝም። እንደዛ አይነት ነገር የሚታስብ ከሆነ ቀጥታ ጦርነት የማወጅ ሁኔታ ይመስላል። የኢትዮጵያ ተቃራኒ የመቆም ይመስላል። እኔ ሳዑዲ አረቢያ ነበርኩ። የሳዑዲ ሚዲያን ሲከታተል ነበርኩ። በእንግሊዝኛ የሚጻፉ ሚዲያዎች አሏቸው። እኔ አረብኛ አልችለውም። የእንግሊዝኛ ነው የሚነግራቸው። ስለ ኢትዮጵያ ልዩ ትኩረት አድርጎ ነው የሚዘግቡት። ሁሌ ኢትዮጵያ ውስጥ ያለው የሙዝሊም ቁጥር ሳዑዲ ውስጥ ካል ያለው ይበልጣል፣ እንዲህ እንዲህ ነው የሚለው አመለካከት አላቸው። የኢስላሚክ ፕሮፌሲ ውስጥ ደግሞ አንድ ነገር አለ። በመካ ያለው የእስላሚክ ካባ ሙስሊሞች ዞሮበት የሚሰግዱትና ሄደው የሚያዩት የሃጂ ጊዜ ያን ካባ የሚሰብሩት የሚያጠፉት ከኢትዮጵያ የሚመጡ ናቸው የሚል አንድ ጽሁፍ አለ፣ ሐዲስ ውስጥ ማለት ነው። ከኢትዮጵያ የሚመጣ እግሩ ቀጫጫ የሆነ በጣም የሚገርም አሁን መጥቀስ የማይችለው ስም ተሰጥቶታል። ይህ እግሩ ቀጫጫ የሆነ ከኢትዮጵያ የሚመጣ ንጉስ የሳውዲ አረቢያ ሙዝሊሞች ሁን የሚሰግዱበት ካባ ይሰባብራል፣ ጭራሹን ያጠፈዋል። ሙስሊሞች ሊጠጉት አይችሉም። ከዛ በኋላ የመጨረሻ ኢንድ ይሆናል፣ ሙስሊሞች ከዛ በኋላ አይኖሩም የሚል የእስላም ውስጥ አንድ ፕሮፌሲ አለ። ስለዚህ ኢትዮጵያን በልዩ ሁኔታ የመመልከቱ ነገሮች በዛ ሀዲስ ላይ የተመሰረተ አመለካከቶች አሉ። እሱ ዋቅ ያስፈልጋል። እስላሚስቶች እሱ ላይ ልዩ ትኩረት አላቸው። ሳኡዲ ከእስልምና ራቄ እያለችው እንኳን ብትሄድ፣ ካባ ደግሞ ከፍተኛ ጥቅም አለ ለሷ። ኢቨን የሪሊጂየስ አመለካከቱ ብቻ ሳይሆን የኢኮኖሚክ ዋይስ ልዩ የሆነ ጥቅም ነው ያለው። ሰዎች ወደ ካባ ሲሄዱ በሃጂ ምክንያት ከፍተኛ ገንዘብ ነው የሚገኝ። ከፍተኛ የሆነ ገንዘብ ይገኛል። ያ ገንዘብ ይሄ በቱሪዝም በምናምን የሚገኘው ብቻም ሳይሆን ኢቨን ድንጋይ ገዝታችሁ ያን ድንጋይ ወደ ሴ ጠወረወርኩ እያላችሁ ስቶኒንግ ዘ ዴቪል ይባላል። ወደ ሴ ጠወረወርኩ እያላችሁ ድንጋይ እዛ ገዝታችሁ ቂዳ ወደ ሴ ጠወረወርውራችሁ ድንጋዩ እዛ ይቀራል። አሁኒም ድንጋይ ገዝታችሁ ብዙዎቹ ይሄ ሚሊየንስ አስቡት እንግዲህ ምን እንደሚሆን ከዚህ የተነሳ ያ የሀዲስ ነገር ከኢትዮጵያ የሚመጣ ያን ነገር ያጠፋል የሚለው አመለካከት ስላለ ኢትዮጵያን እዛ ላይ የማየቱ ነገር በደንብ አለ። እኔ ስላየሁት ነው የምነግራቸው። የሚሰጡት ትኩረት ማለት ፍርሃት አለ። ኢትዮጵያ ትልቅ ሀገር ነው፣ በአካባቢ ትልቁ ፍርሃት አላቸው። ይህን ስንል የሰዎች አመለካከት አይደለም። እውነታው ጋር ብንመጣ የስፒሪቹዋል ወርልድ ነው። የስፒሪቹዋል ዓለም በፊዚካል የሚታዩት ነገር ላይ የስፒሪቹዋል ዓለም ነው። ብዙ ነገር ድሳል የሚያደርጉ እንዲህ ትልቅ ሀገር እንደ ኢትዮጵያ እስራኤል ልዩት ትንሿ እስራኤል ምን እንደሰራች ይታወቃል። እንዲህ ትልቁ ሀገር እንደ ኢትዮጵያ አይነት ደግሞ ያ ተቃራኒ የሚቆም ህዝቡ እንደዚህ በክርስቲያኒቲ እያደገ ሲሄድ ፍርሃት ነው ያላቸው እነሱ። ይህ የስፕሪቹዋል ዓለም ውጊያ ነው። ነገር ግን አንድ ነገር ልንገራቸው፣ ሳውዲ አረቢያ ራሷ የወንጌል ሴንተር እንደምትሆን እኔ አልጠራጠርም ወደ እየሆነ ያለውን ነገር ስለማቁ፣ ብዙ የመጡ ያሉ ለውጦቹ ስለማቁ ማለት ነው። በተለይ ከወዲህ ብዙ ለውጦች ሴኩላራይዚንግ እየተደረገ እንደሆነ ግልጽ ነው። እሱ ብቻ በደልብ፣ አሁን እኮ አመሪካ እና አሜሪካ እየተነጋገሩ ያሉት በዛ ምድር ነው። በጣም አሜዚንግ ነው። እነሱ ራሽያ እና ሁለቱም ጋር ሪሌሽን እንዲፈጥሩ ያደረጋቸው ያላቸው ፍርት ነው። ይሄ ክርስቲያን ወልድ አንድነት ከመጣ እኛ የለንም ነው ምክንያቱ። ቴክኖሎጂ የላቸውም ሌላ ነገር የላቸው፣ ያቁታል። የጦርነት አቅም የለም። የምኑ አቅም የለም። የክርስቲያን ዓለም ነው ያሳደጋቸው። ገልፍ ኔሽኖች ይህን ስለሚያቁት ነው ሰሚት ያደረጉት። ባይዝ ያቁታል። የለም። ከእስላም ከወልድ ምንድ ነው የምታገኝ? ምንድን ነው ጠንካራ የምትለው? እንደ ኢራን ያለ ሀገር ብትወስድ ኢራን በተፈጥሮ ጥሩ ሀገር ነው። የተፈጥሮ ጸጋ ብዙ አላቸው። የተፈጥሯቸው ትልቅ ሀገር ነው። ትልቅ መሬት ነው። እንደ አረብ ሀገርም በረሃ አይደለም። ብዙ ፓርቱ ማለት ነው ጥሩ ጥሩ ምድር አለው። ነገር ግን ምንም ማምጣት እንደማይችለው አረቦች ስለሚያውቁት ነው ከአሜሪካ ከራሻ ጋር መሆን የሚፈልጉት ማለት ነው። ይህን ይመስላል እንግዲህ ጦርነቱ ከመጣ ምን እናየዋለን። ነገሩ ግን አሁን ያልኩትን ይመስላል። አመሰግናለሁ። ያላችሁትን ሀሳብ ጠይቁ። ይቀጥላለሁ ይህን ጉዳይ። አመሰግናለሁ። መልካም ጊዜ